ሰላም ጤና ስጥልኝ፣ ስፖርት ቤተሰቦች፣ እንዴት ከረማችሁ? እንዴት ሰንብታችኋል? መንሱር አብዱልቀኒ ነኝ። ባሳለፍነው ሳምንት ቡካዮ ሳካ ሙሉ የሳር ሜዳ ልምምድ ከጀመረና በማህበራዊ ሚዲያው ልጥፉ ላይም ሄሎ ኤጌን በሚል የፎቶ ማብራሪያ ደስተኛ ገጽታውን ካሳየ ወዲህ በአርሰናል ስብስብ ውስጥ የተስፋ ብልጭታ ታይቷል። መድፈኞቹ ለሀያ ጨዋታዎች ያጎደላቸውን የእንግሊዙን ኢንተርናሽናል፣ በተለይ ለሪያል ማድሪድ ግጥሚያ ይፈልጉታል። የዛሬ ዝግጅቴ የቡካዮ ፊትነስ የሚደፍነውን ክፍተት ወደ ቡድኑ የሚመልሰውን አዎንታዊ መንፈስ እንዲሁም የሪያል ማድሪድን የአሰላለፍ ስጋት ያነሳሳል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከዚህ ፕሮግራም ጋር እስከ ፍጻሜ ድረስ እንድትቆዩ ከአክብሮት ጋር እጠይቃለሁ። አቢሲኒያ ባንክ፣ ዋናው የስፖርት እጥቆች እንዲሁም ተክለ ሃይማኖት ጠቅላላ ሆስፒታል ይህን ፕሮግራም ደግፈው አቅርበውላችኋል። ለዘውትር አጋሮቻችን ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። ከኢንተርናሽናል ብሬክ በኋላ ፕሪሚየር ሊግ ሲመለስ አርሰናል ከፉልሃም ጋር በኤምሬትስ ይጫወታል። ለዚህ ጨዋታ ሰኞ በተዘጋጀው ጋዜጣዊ መግለጫ ደግሞ ሚኬል አርቴታ አንድ በጎ ዜና ለአርሰናል ደጋፊዎች ተናገረ። ቡካዮ ሳካ ይሰለፋል የሚል በቤስት ኢለቨን ውስጥ ወይም በመጀመሪያዎቹ 11 አሰላለፍ ውስጥም ሊገባ እንደሚችል ነው አርቴታ የገለጸው። ይህ ለአርሰናል ደጋፊዎች በጥሩ ሰዓት የመጣ መልካም ዜና ነው። በቻምፒየንስ ሊግ በተለይ ሪያል ማድሪድን የሚያክል ተገዳዳሪ ከፊት ለፊታቸው አለ። የፉልሃም ጨዋታ የፕሪምየር ሊግ ግጥሚያ ነው። ከዚያም በሳምንቱ መጨረሻ ደግሞ ወደ ጉዲሰን ፓርክ ይጓዙና ኤቨርተንን ከገጠሙ ከጥቂት ቀናት በኋላ ሪያል ማድሪድ በኤምሬትስ ይስተናገዳል። ሳካ ለሪያል ማድሪድ ጨዋታ መድረሱ ነው እንግዲህ መልካም ዜና የሚሆነው። ባለፈው ዲሴምበር ወር በሃምስትሪንግ ላይ ባጋጠመው ጉዳት ምክንያት ቀዶ ሕክምና ያስፈልገዋል በመባሉ ሳካ ከሜዳ ርቆ ቆይቷል። በዚህ ጊዜም ቡድኑ በብዙ ናፍቆት ሰንብቷል። ሳካ ከተጎዳ በኋላ አርሰናል ከፕሪምየር ሊግ የዋንጫ ፉክክር ራቀ። ሊቨርፑል በ12 ነጥብ የመሪነት ርቀቱን አሰፋበት። እንዲሁም አርሰናል ራሱ ከኤፍኤ ካፕም ተሰናበተ። ያለ ሳካ አርሰናል ውጤት እምቢ አለው። ከቻምፒየንስ ሊግ ግን ውጪ አልሆነም። አሁንም አርሰናል በቻምፒየንስ ሊግ ሩብ ፍጻሜ ከሪያል ማድሪድ ጋር የመጫወት እድል አለው። በዚህ ሰዓት ላይ የሳካ ፊትነስ መልካም ዜና ስለተሰማ ነው እንግዲህ ደጋፊዎችን የሚያስደስት ነው ያልኩት። ይህ አፕሪል ወር በደርሶ መልሱን የቻምፒየንስ ሊግ ሩብ ፍጻሜ ግጥሚያን ያሳየናል። ተጋጣሚው ሪያል ማድሪድ ከባድ ቢሆንም ቻምፒየንስ ሊግን የሚያውቅ ቢሆንም አርሰናል ግን ይህንን ጨዋታ እንደምንም ማሸነፍ ለቀጣይ የተጫዋቾች ዝውውር በጀቱን ከፍ ለማድረግ ስለሚረዳው በብዙ ይፋለማል ተብሎ ይጠበቃል። እስከ ቻምፒየንስ ሊግ ሩብ ፍጻሜ ድረስ 87 ሚሊዮን ፓውንድ ከአውሮፓ እግር ኳስ ማህበር ሰብስቧል። አርሰናል ሪያል ማድሪድን በደርሶ መስ ካሸነፈ ደግሞ ይሄ አጠቃላይ የዩኤፋ የሜሪት ክፍያ እስከ 100 ሚሊዮን ፓውንድ ድረስ እንደሚደርስ ተገምቷል። ከዚያም ደግሞ ግማሽ ፍጻሜ፣ ፍጻሜ እያለ እስከ ዋንጫው ድረስ ከተጠጋ ደግሞ አስቡት፣ በመጪው ክረምት አርሰናል ለተጫዋቾች ዝውውር የሚያስፈልገውን በጀት ጠቀም ባለ ሁኔታ ወደ ኪሱ ይከታል ማለት ነው። ከዚያ በፊት ግን ሪያል ማድሪድ የተባለውን የውድድሩን ንጉሥ ገንድሶ መጣል የመድፈኞቹ ቀዳሚ ግዴታ ነው። ያለ ሳካ አርሰናል ብዙ የጎደለው ቡድን ነበር። ከጉዳቱ ወዲህ ብዙ ነጥብ ለመጣሉ አንዱ ምክንያትም የሳካ ጉዳት ነው። የሚኬል አርቴታ አርሰናል ጥንቃቄና እርጋታን ያጣመረ ቡድን ነው። ሳካ በሚሰለፍበት ጊዜ ግን የአርሰናል የማጥቃት ጨዋታ ፍጥነቱም ውጤታማነቱም በሁሉ ነገር አቅሙም ከፍ ያለ ሆኖ ይታያል። ያንን ኤክስፕሎሲቭነስ ነው እንግዲህ ከዲሴምበር ወዲህ አርሰናል ያጣው ትልቁን ጠንካራ ጎኑን። ዘንድሮ ሳካ በሁሉም ውድድሮች ላይ ለአርሰናል 24 ጨዋታዎች ላይ ተጫውቷል። በዚህም ጊዜ 22 የጎል ተሳትፎ ነበረው፣ ጎል እና አሲስት ማለት ነው። ከክሪስታል ፓላስ ጋር በነበረው በዲሴምበሩ ግጥሚያ አምስት ለአንድ ሲያሸንፉ ነው የሃምስትሪን ጉዳት ያጋጠመው ነው። ለሶስት ወር ገደማ ሳይጫወት እንኳን አሁንም በዚህ በጎልና በአሲስት በድምር የጎል ተሳትፎ ከአርሰናል ተጫዋቾች በቀዳሚነት እንደተቀመጠ ነው። ማንም ከኋላ ተነስቶ አልቀደመውም። እርሱ ሶስት ወር ከሜዳ ርቆ እንኳን በአርሰናል የጎል ተሳትፎ በሁሉም ውድድሮች ላይ ሳካ በ22 ሲመራ 9 ጎልና 13 አሲስት፣ ካይ ሃቨርትስ ደግሞ በ19 ይከተላል፣ 15 ጎልና 4 አሲስት። ሊያንድሮ ትሮሳር በ13 ሶስተኛ ደረጃን ይዟል። ዴክላን ራይስና ማርቲን ኦዴጋር ደግሞ እንዲሁ በ13ና በ12 ተከታዮች ናቸው። በሌሎችም ስታቲስቲክሶች የሳካ ጠቃሚነት ይበልጥ ይገለጻል። አርሰናል በመጀመሪያዎቹ የሲዝን ወራት ላይ ሲቸገር በነበረባቸው ጨዋታዎች እንኳን ሳካ የተሻለ ፐርፎርማንስ ያሳይ ነበር። በጎል ተሳትፎ ካየነው በጎልና በአሲስት በዘጠና ደቂቃ በአማካይ አንድ ነጥብ ዜሮ ስምንት ነው ተሳትፎ፣ ወይ ጎል ያስቆጥራል ወይ አሲስት ያደርጋል። በዘጠና ደቂቃ በአማካይ ለሚመዘገብ የጎል ተሳትፎ ሳካ የሚበለጠው በሞሐመድ ሳላህ ብቻ ነው በፕሪምየር ሊጉ ላይ ሞሳላህ አንድ ነጥብ ሶስት ሁለት ጎል ወይም አሲስት በዘጠና ደቂቃ ያስመዘግባል። ይሄ ከአሌክሳንደር ኢሳቅና ከእርሊንግ ሃላንድም በላይ ያስቀምጠዋል። ሳላህ ብቻ ነው የሚበልጠው እና የሳካ ጉዳት የአርሰናል ውጤት በመጥፎ እንዲቀየር ምክንያት ሆኗል። ወደ ሜዳ መመለሱን በጎ ዜናነቱ እንደ ጨዋታ ቀያሪ ጌም ቼንጀር አስቆጥሮታል። በርከት ያሉ መገናኛ ብዙሀን ጌም ቼንጀር ነው። የእርሱ መመለስ የአርሰናልን ጨዋታ በበጎ መለወጥ የሚችል ነው በሚለው ቃል ነው ዘገባውን ሲሰሩ የቆዩት። ዘንድሮ መድፈኞቹ በተጫዋቾች ጉዳት ላይ እድለኞች አይደሉም። ኦዴጋርድ ሶስት ወር እንደዚሁ በቁርጭምጭሚት ጉዳት ምክንያት ከጨዋታ ርቆ መቆየቱ ይታወቃል። ሳካም ሶስት ወር በሃርምስትሪንግ እድለኞች አልነበሩም። በዚህ ላይ ደግሞ ጋብሪኤል ጄሱስ እና ከሀቨርስ ተጨመሩበት። ቀሪ የውድድር ዘመኑን ሙሉ እንደማይጫወቱ በወቅቱ መነገሩ ይታወሳል። ና ከጄሱስ ሀቨርስ፣ ና ማርቲኔሊ ሁሉ የሳካ ጉዳት ግን የበለጠ ቡድኑን እንዳጎደለው ጥርጥር የለውም። የአርሰናልን ነጥብ የማከማቸት ውጤታማ ጉዞ ወደ ኋላ ጎትቶታል። አስቡት፣ ሳካ እስከተጎዳበት ድረስ ለአርሰናል በጎልና በአሲስት አርባ ፐርሰንቱን ድርሻ አርባ ፐርሰንቱን ሚና የተጫወተው እርሱ የጎል ተሳትፎ አርባ ፐርሰንት ከእርሱ የተገኘ ነበር እያልኳችሁ ነው። ለዚህ ነው የሚኬል አርቴታ አርሰናል ያለ ሳካ ሊታወስ አይችልም። በስፔናዊ ስር ሳካ 176 ጊዜ ተጫውቶ ከቡድኑ በጨዋታ ብዛት ቀዳሚ ተጫዋች ተብሎ ተመዝግቧል። አስቆጠረ በሚለውም ካያችሁት 52 ጎሎችን በማስቆጠል በሚኬል አርቴታ ስር የእርሱን ያህል ጎል ያስቆጠረ ተጫዋች የለም። በአሲስትም እንዲሁ አንደኛ ነው። በ44 የጎል እድል ፈጠረ በሚለውም አሲስት ላይሆን ይችላል፣ ግን ቻንስ ክሬትድ በሚለው 329 የጎል እድሎችን በመፍጠር በአርቴታ ስር ከተጫወቱ ተጫዋቾች ሁሉ ልቆ በአንደኝነት ተቀምጧል። በጎል ሙከራም እንዲሁ አራት መቶ አስር ሙከራዎችን በማስመዝገብ የእርሱን ያህል ሙከራ ያስመዘገበ የአርቴታ ተጫዋች በአርሰናል አልታየም። ከመጎዳቱ በፊትም ያለ ጉዳት ብዙ ጨዋታዎች ላይ በመሰለፍም ቀዳሚው ሳካ ነበር። በ2021/22 የውድድር ዘመን ከአጠቃላዩ ጨዋታ 87.6 ፐርሰንት ያህሉ ላይ ተሳትፏል። 2022/23 ላይ ደግሞ ባሰበት 93.4 ፐርሰንት ጨዋታዎች ላይ ሳካ ተገኝቷል። ባለፈው የውድድር ዘመን ደግሞ 2023/24 ላይ 85.9 ፐርሰንት በሆኑ ጨዋታዎች ላይም ተጫውቷል። ዘንድሮ ግን በዚህ ጉዳት ምክንያት ባልተለመደ ባልተለመደ ሁኔታ ወደ 48.9% የሚሆኑ ጨዋታዎች ላይ ብቻ ነው የተሳተፈው። ምናልባት የጨዋታው መደራረብ ድካም ያመጣሽ የሆነ ጉዳት ሊሆንም ይችላል ሃምስትሪንጉ እንደዚህ ቀዶ ሕክምና እስከሚያስፈልገው ድረስ ሊጎዳ የቻለው ያው በእንግሊዝ ብሔራዊ ቡድንም ይኸው ተጫዋች ሁልጊዜ እንደተሰለፈ እንደሆነ ደግሞ አንርሳ። ጤናማ እስከሆነ ድረስ የእንግሊዝ ብሔራዊ ቡድን ጨዋታ ባለው ሰዓት ሁሉ ይፈልገዋል። በአርሰናል ሳካ የቡድኑ የውጤት ደም ስር ነው። አርቴታ በአሰልጣኝነት ከተሾመ ወዲህ ከዚህ ተጫዋች ጋር ነው አብሮ ተፎካካሪነቱን ያሳደገው። አርቴታ በመጀመሪያዎቹ የአርሰናል ጨዋታዎች የቀኝ ፉልባክ ሁሉ አድርጎ አጫውቶታል። ከዚያ ወዲህ የአርሰናል እና የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ሆነው ቀረ። ሳካ ሲጎዳበት ሰፊ ቀዳዳውን ለመድፈን ብዙ ማሰብ ብዙ ማሰላሰል ያስፈለገውም ለዚህ ነበር። ሳካ በጉዳት ምክንያት ከጨዋታ በመራቁ ምክንያት፣ ኢትን ዋኔሪ፣ ጋብርኤል ማርቲኔሊ፣ ሊያንድሮ ትሮሳር እና ራሂም ስተርሊንግ ግን እንደ አስፈላጊነቱ ቀያይሮ በዚህ ቀኝ መስመር ቦታ ላይ አሰልፏል። ዋኔሪ ተስፈኝነቱ ባይካድም በቀኝ በኩል ግን እንደ ሳካ የማያቋርጥ አገልግሎት ለመስጠት እድሜውና ልምዱ ገና ነው። ከአናሳ ልምዱና ከእድሜው ለጋነት አንጻር ግን ዋኔሪ በዚህ ቦታ ላይ ከሁሉም በተሻለ ውጤታማ ሆኖ ተጫውቷል። ዘንድሮ ለአርሰናል ተጫዋች ስምንት ጎሎችን አስቆጥሯል። ከስምንቱ አራቱን ያስቆጠረው ሳካ በጉዳት ከተገለለ በኋላ በተጫወታቸው ጨዋታዎች ላይ ነው። በዚህ ኑዋኔሪ እድሉን ተጠቅሞ የአርሰናል ዘንድሮ ሶስተኛ ጎል አስቆጣሪ ሆኗል። አሁን የሳካ መመለስ መልካም ዜና ቢሆንም አርቴታ ለኑዋኔሪ ጉዳይ ደግሞ መፍትሄ ማዘጋጀት ይኖርበታል። በዘጠና ደቂቃ በአማካይ ዜሮ ነጥብ ስድስት ስድስት ጎል ያስመዘገበን ተጫዋች ባላየ ተጠባባቂ ወንበር ላይ ልትረሳው አትችልም። ዋኔሪ ለእንግሊዝ ከ21 ዓመት በታች ለወጣት ቡድኑ ከፖርቱጋል ጋር በነበረው የሰሞነኛ ጨዋታ ጎል ያስቆጠረም ተጫዋች ነው። ወደ እንግሊዝ ዋናው ብሔራዊ ቡድን አሁን የሚሻገርበት ሰዓት ላይ ነው የሚገኘው። እርግጥ ይህ ተጫዋች ከቀኝ ክንፍ ወይም ከበርካታ ቦታዎች እየተነሳ መጫወት ይችላል። ለአርቴታ ታክቲካዊ ሀሳቦች ዋኔሪ ባለብዙ አማራጭ አገልግሎት ሰጪ ተጫዋች ተደርጎም ሊወሰድ ይችላል። ከሳካ መመለስ ጋር የንዋኔሪ ጥያቄ ቢነሳም ለኦዴ ጋር ደግሞ አጥጋቢ መልስ ይዞ ይመጣል። ኦዴ ከሳካ ጋር ነገር ሁሉ ይሆንለታል፣ ይመቸዋል። ሁለቱ ተጫዋቾች አብረው ከተሰለፉባቸው ጨዋታዎች 67 ፐርሰንት ያህሉን አሸንፈዋል። ሳካ ሳይሰለፍ ኦዴ ጋር ተሰልፎ ወይም ኦዴ ጋር ሳይሰለፍ ሳካ ተሰልፎ ባሉ ጨዋታዎች ላይ ግን አርሰናል የሚያሸንፈው 55 ፐርሰንት ያህሉን ብቻ ነው። በሌላ አነጋገር ሳካ እና ኦዴጋርድ በአንድ ላይ በተሰለፉባቸው የዘንድሮ 12 ጨዋታዎች በሁሉም አሸንፈዋል። አንዱ ከጎደለ ነው ቡድኑ ችግር ውስጥ የሚገባው ወይም ውጤቱ ዝቅ የሚለው። ሳካ ከቤን ዋይት ጋርም እንዲሁ ከቲምበር ይልቅ የበለጠ ይግባባል። የቤን ዋይት መመለስ ከሳካ ጋር ሲገናኝ ደግሞ አርሰናል የበለጠ የቀኝ መስመር የማጥቃት ጥንካሬውን ሊመልስ ይችላል ብለን እንድንገምት ያደርገናል። ባሳለፍ ነው የኢንተርናሽናል ብሬክ፣ ውድ አድማጮች፣ የእንግሊዝ ብሔራዊ ቡድን የማጣሪያ ጨዋታዎችን ሲጫወት ቡካዮ ሳካ ታትሮ ጫና ባለው ልምምዱ ሰንብቷል። ወደ ሳር ሜዳ ተመልሶ በሜዳ ላይ መጫወት ያለበትን ጨዋታና ልምምድ ሲያከናውን ቆይቷል። ከበድ ያለ ልምምድ ላይ ሁሉ ሲሳተፍ እንደነበረ ነው የተዘገበው። ሊጉ ለኢንተርናሽናል ብሬክ ከመቋረጡ ቀደም ብሎ አርቴታ ስለ ሳካ ተጠይቆ የተናገረውን አስታውሱ። ከኳስ ጋር አለ፣ በብዙ እየሰራ ነው፣ ፓሲንግ፣ ሹቲንግ ሩጫና ሌሎችም ላይ አተኩሯል ብሎ የደረሰበትን የማገገም ደረጃ ጠቁሞ ነበር አሰልጣኙ። ሲቀጥልም ከዚህ ቀጥሎ በዙሪያው ተጫዋቾችን አዘጋጅተን የበለጠ ፉክክር ባለው ልምምድ ላይ እናሳትፈዋለን ብሎ ነበር። በዛ ሰሞን ሲሰራ የነበረው ብቻውን ነበረ። ከዛ በኋላ ደግሞ ከተጫዋቾች ጋር ፉክክር ባለበት ኮምፒቲቲቭ በሆነ የቡድን እንቅስቃሴ እና ጨዋታ ላይም እንሞክረዋለን፣ እናለማምደዋለን፣ እናዘጋጀዋለን ብሎ ነበር ሚኬል አርቴታ። በኢንተርናሽናል ብሬክ ወቅትም እንግዲህ የተባለውን አድርጓል ማለት ነው። አሁን ለፉልሃም ጨዋታ ዝግጁ ነው ካለ አሰልጣኙ እንዳለው የፉልሃም ግጥሚያ ላይ ምርጥ 11 ውስጥ የሚገባ ከሆነ ሳካ የማች ፊትነሱ የጨዋታ ብቃቱ ሙሉ ለሙሉ ወደ መቶ ፐርሰንት ገደማ ተጠግቷል ማለት ነው። እንግሊዝ ላቲቪያን ለዓለም ዋንጫ ማጣሪያ ሶስት ለዜሮ ባሸነፈችበት የለንደኑ ጨዋታ በዌምብሊ ስቴዲየም የሦስቱን አናብስት አሰልጣኝ ቶማስ ቱኸልን ሲያነጋግር በኮሪደር ላይ ታይቶ ነበር። በዚህ ኢንተርናሽናል ብሬክ በነገራችን ላይ አርሰናል ሪካርዶ ካላፊዮሪ እንደተጎዳበትና ከጣሊያን ብሔራዊ ቡድን ካምፕም እንዲወጣ እንደተደረገ መዘገቡ ይታወቃል። የካላፊዮሪ ካላፊዮሪ ጉዳት መደጋገም አርሰናል ቤት ቅሬታን እየፈጠረ ያለ ይመስላል። በነገራችን ላይ አንዳንድ ዘጋቢዎች እንዲያውም አርሰናል ከጠበቀው በታች ስለሆነበት የዚህ ተጫዋች የፊትነስ ጉዳይ ቶሎ ቶሎ ስለሚጎዳበት በመጪው ክረምት የሚያስፈርመው ክለብ ካገኘ እንኳን አሳልፎ ለመስጠት ወደኋላ አይልም የሚል ወሬ ሲሰማ ነበር። ምንም እንኳን በአርሰናል በታመኑት መረጃ ሰጪዎች በኩል የተረጋገጠ ባይሆንም፣ ወደ ሳካ ግን ስንመለስ በፉላም ጨዋታ ማክሰኞ ምሽት የሚሰለፍ ከሆነ ለሪያል ማድሪድ ሙሉ ለሙሉ የበለጠ በበለጠ ፊትነስና ኮኦርዲኔሽን በበለጠ ምንድን ነው የፊዚካልና ታክቲካል ሪትም የመጫወት እድል አለው ማለት ነው። ከዚያ በፊት የኤቨርተን ጨዋታ መኖሩን አስታውሱና ሁለት ጨዋታ ሁለት ዘጠና ደቂቃ ቢጫወት ወይ ሁለት ስልሳ ስልሳ ደቂቃ እንኳን ቢጫወት ለዛኛው ሳምንት አጋማሽ የሪያል ማድሪድ ጨዋታ በተሻለ ፊትነስ ሊደርስ እንደሚችል መገመት ቀላል። ቀደም ሲል የነበረው ግምት ግን እንደዚህ የሚል አልነበረም። እንደውም ጆርዳን ካምቤል የተባለ የአትሌቲክ የአርሰናል ዘጋቢ ሳካ ለሪያል ማድሪድ ጨዋታ እና ለእነዚህ ጨዋታዎች በሙሉ ፊትነስ ይደርሳል ወይ ተብሎ ተጠይቆ እንግዲህ ሰኞ ዕለት አሰልጣኙ አርቴታ ማረጋገጫ ከመስጠቱ በፊት ነው ይሄ ጥያቄ የቀረበለት ምን አለ ሳካ በሁለቱ ጨዋታዎች ላይ ዘጠና ደቂቃ መሰለፍ ቀርቶ አለ የጨዋታ ዕለት ስብስብ ውስጥ ቢገባ ከተጣዋቂ ወንበር ተቀይሮም እንደገና ተነስቶም ቢጫወት ወይም ደግሞ በጨዋታው ላይ ቢጀምር ሁሉም የአርሰናልን ስታዲየም የሞራል አቅም ያሳድገዋል ከፍ ያደርገዋል አለ ተቀይሮ የመግባት እድሉ ሰፊ መሆኑን በዚህ በኩል አስምሮበት ነበረ አሁን ግን በሰኞው ጋዜጣዊ መግለጫ ላይ ሚኬል አርቴታ ደግሞ መጀመሪያ 11 ተሰላፊ ውስጥም ሊገባ እንደሚችል ነው ማረጋገጫ የሰጠው። እንደ እኔ ግምት ግን ከጀመረ ተቀይሮ ይወጣል፣ ወይም ደግሞ ተቀይሮ በሁለተኛው ግማሽ ላይ የሚገባ ይመስለኛል። ይሄን ያልኩበት ምክንያት ከአሰልጣኙ ተሽያ ውቂ አይደለም፣ ግን እንደዚህ ሶስት ወር ከሰርጀሪ በኋላ ከጨዋታ የራቁ ተጫዋቾች በአንድ ጊዜ ምርጥ 11 ውስጥ ሲሰለፉ ብዙ ጊዜ አላይም። ቀስ እያሉ ተቀይረው እየገቡ የመጨረሻዎቹን 30 ደቂቃዎች 20 ደቂቃዎችን እየተጫወቱ ቀስ በቀስ ነው ወደ ዋናው አሰላለፍ የሚመጡት። ግን አርቴታ እንደዛ ብሏልና እንግዲህ ማክሰኞ ምሽት ጨዋታው ላይ መጠበቅ ይኖርብናል። ምክንያቱም ከተጎዳ በኋላ ሀያ ጨዋታዎች ያመለጡት ተጫዋች ነው። ይህን ያህል ጊዜ ከሜዳ ርቀህ በአንድ ጊዜ ቤስት ኢሌቨን ውስጥ ትገባለህ? እኔ እንጃ። ግልጽ አይደለም ለእኔ ግን ሳይንሱም የፊትነስ ትሪትመንቱም ምኑም ሁሉ ነገር ተለውጧልና እንደ ቀድሞ ማሰብም ሊከብድ ይችላል። ለማንኛውም እስኪ ማክሰኞ ምሽት አሰላለፉን አይተን የሚኬል አርቴታ ንግግር እንደው ለህዝብ ግንኙነት ፍጆታ የተናገረው ነው ወይስ በትክክል ለመጀመሪያ አሰላለፍ ለቤስት ኢለቨን ሳካ ዝግጁ ነው የሚለውን ጥያቄ በእርግጠኝነት ይመልስልናል። በነገራችን ላይ ውድ ስፖርት ቤተሰቦች፣ በነገራችን ላይ በሙሉ ብቃቱ ከተመለሰ ቡካዮ ሳካ ሚኬል አርቴታ ከዚህ በፊት ከሰጠው ፍንጭ በመነሳት በቀኝ መስመር ያለመሰለፍም የሆነ ፐርሰንት እድልም እንዳለው ልንገራችሁ። አርቴታ በፎልስ ናይንም ይሁን ወይም በንጹህ ዘጠኝ ቁጥር ቦታ ብቻ በሴንተር ፎርወርድ በምንለው በመሃል የማጥቃት መስመር በኩል ሊያሰልፈው እንደሚችል ጥርጣሬ አለ። ባለፈው ታኅሣሥ አርቴታ በሰጠው አንድ ጋዜጣዊ መግለጫ ላይ እንደተናገረው በዙሪያው እንዳሉት ተጫዋቾች ጥራት የሳካ ሚናም ሊወሰን የሚችል ይሆናል ብሎ ነበረ። አሁን አርሰናል የዘጠኝ ቁጥር ችግር ነው ያለበት። በቀኝ በኩል ማኔሪ ቢሰለፍ እና ቡካዮ ሳካ ደግሞ የመሃሉን ቢይዝለት በተሻለ ሙሉውነት ሊጫወት ይችላል ቡድኑ፣ የሚል ግምት ሊኖረው ይችላል። ከዛ በመነሳት የተጫዋቾቹን ጥራትን መሰረት ባደረገ ብሏል። በቀኝ በኩል በግራ በኩል እንዲሁም ስምንት ቁጥር ቦታ ላይ የተሻሉ ተጫዋቾች ካሉ ዘጠኝ ቁጥር በጎደለው ቦታ ላይ ሳካ ሸፍኖ ሊጫወት ይችላል የሚል እምነት እንዳለው ነው አርቴታ የተናገረው። ይሄ ማለት ዋኔሪ በቀኝ በኩል ከጀመረ ማርቲኔሊ በግራ እርሱ በመሀል እያጠቃ ሊጀምር ይችላል እና ሚኬል ሜሪኖ ወደኋላ ሳብ ብሎ ስምንት ቁጥር ቦታ ላይ ሊጫወት፣ ኦዴጋርድ ቀኙን ሊይዝ ስድስት ቁጥር ቦታ ደግሞ ከፈለገ ፓርቴ፣ ከፈለገ ዴክላን ራይስ ሊያሰልፍ እንደሚችል ጥቆማ የሰጠበት ጊዜ እንዳለ ላስታውሳችሁ። ያንን ሀሳብ ተንተርሶ ነው ሳካን በመሀል ሊያሰልፈው ይሆን ወይ የሚል ጥርጣሬ አብሮት የተከተለው አይሆንም ማለት አይቻልም። ለዚህ ሐሳብ መነሻ የሆነው ነጥብ ምን መሰላችሁ? አርሰናል በሙሉ አቅም በሚያጠቃበት የጨዋታ ሞመንት ላይ ቡካዮ ሳካ በቀኝ በኩል ኳስ ሳያገኝ ቦታውን ከኋላ ለሚመጡት ፉልባኮች ወይም ለስምንት ቁጥሮች በሚተውበት ጊዜ አይታችሁት ከሆነ ወደ መሃል ይገባል፣ ሳጥን ውስጥ ይገባና ከእነርሱ ኳስ ለመቀበል ይጠብቃል። ያ ማለት እንግዲህ ሴንተር ፎርዱን ቦታ ይዞ ነው የሚጫወተው ማለት ነው። እና በዚህ እንቅስቃሴ ቀኙን እየተወ መሀል እየገባ ሲጫወት የጎል ሙከራዎችን ሲሞክር ጎል ሲያስቆጥርና እንዲሁም ለጎል የሚሆኑ ኳሶችን ሲሰጥ ስለተመለከተው ይሄ ነገር ብዙ አናላይዝ ስለተደረገ አሁን አርሰናል ላለበት የዘጠኝ ቁጥር ቦታ ችግር ሜሪኖን ከማሰለፍ ይልቅ በቀኝ በኩል እነን ዋኔሪ ፊት እስከሆኑ ድረስ ቡካዮ ሳካን ወደ መካከል አስጠግቶ ማጫወትና በዚህም የፊት መስመሩን የተጫዋቾች አሰላለፍ እንቅስቃሴ ሁኔት የመተካካት ወይም ፍሉይድ እንዲሆን በማድረግ ሚኬል አርቴታ ሳያስብ የሚቀር አይመስልም። ሀሳቡ በወረቀት ላይ ከታየ የሚሰምር አይነት ነገር ነው። ግን በትሬኒንግ ሜዳ ላይ ታይቶ ውህደቱን መግባባቱን በደንብ ካረጋገጠ በኋላ ነው ከሌሎች ተጫዋቾች ጋር በዚህ ቦታ ላይ ተጣምሮ እንዲጫወት የሚያደርግ ግን እንደ አማራጭ የሚታይ ስለሆነ አይሆንም ብላችሁ አትከራከሩ። ሊሆን የሚችልበት እድል ግን አለ። ይህን ዘጠኝ ቁጥር ቦታም ለቡካዮ ሳካ ባይሰጠው ደግሞ ኑዋኔሪም ዘጠኝ ቁጥር ቦታ ላይ ቢጫወት እንዳይገርማችሁ። በዚህም በኩል ከዚህ በፊት በሰጠው አንድ ቃለ ምልልስ ላይ አርቴታ ጥቆማ ሰጥቶ አልፏል። ልክ እንደ ሳካ ሁሉ ስለ ኑዋኔሪ ዘጠኝ ቁጥር ቦታም ሲናገር እንዲህ ነበር ያለው። በዙሪያው እንደሚገኙት ተሰላፊዎች ሁኔታ ኢታን ኑዋኔሪ አለ በቀኝ አጥቂ አማካይነት በግራ አጥቂ አማካይነት በቀኝ ክንፍ አጥቂነት ሊጫወት ይችላል። በጥቂት ዓመታት ጊዜ ውስጥ ደግሞ ከዚህ የተለየ ቦታም ሊሰጠው ይችላል ብሎ ነበር። የተለየ ቦታ ብለው ጠየቁት። የተለየ ቦታ የት ሲባል አርቴታ እንቅጩን የተናገረው ዘጠኝ ቁጥር ቦታ ብሏል። እዚህ ጋ እንግዲህ እንደ ንግግሩ ከወሰዳችሁ አሁን ሳይሆን ከአንድ ዓመት በኋላም ወይም ከዓመታት በኋላ ከጥቂት ዓመታት በኋላም ዘጠኝ ቁጥር የመሆነ እድሉ ሰፊ ነው የሚል ነው። ግን ችግር ከሆነ እንዲህ አይነት ፖቴንሻል አለው የተባለ ተጫዋች ዘጠኝ ቁጥር ላይ ተሰልፎ በቀኝ በኩል ደግሞ ሳካ የተለመደ ሚናው እንዲወጣ ሊያደርገው እንደሚችልም ፍንጭ ያገኘንበት ነው ያ የአርቴታ ቃለ ምልልስ። ምክንያቱም አለ ሚኬል ጎል የማስቆጠር አስደናቂ ችሎታ እንዳለው አይተናልና ነው ያለው። እንግዲህ ከሁለቱ የፕሪሚየር ሊግ ግጥሚያዎች ማለትም ከማክሰኞ ምሽቱ የፉልሃምና ከሳምንቱ መጨረሻ ኤቨርተን ግጥሚያ በኋላ አርሰናል ከሪያል ማድሪድ ጋር ላለበት ከባድ የቤት ስራ ቡካዮ ሳካ በጥሩ ብቃት ላይ ይደርሳል ተብሎ ታምኖበታል። አያርግበትና፣ ከዛ ወዲህ ሌላ ጉዳት ካላጋጠመው በስተቀር የሳካ በሙሉ አቅም መመለስ ለሪያል ማድሪድ ጥሩ ዜና አይደለም። ምንም እንኳን ሪያል ማድሪድ የሚናቅ ቡድን ባይሆንም ግን አትርሱ ማድሪዶች ራሳቸው የአሰላለፍ ጭንቀት አለባቸው። ከወዲሁ የቻምፒየንስ ሊግ ባለቤት የሆነው ዩዌፋ ምርመራ ላይ ነው የሚገኘው። አንቶኒዮ ሩዲገር፣ ኪሊያን ኤምባፔ፣ ዳኒ ሴባዮሽ እና ቪኒሲየስ ጁኒየር በዚሁ ውድድር ጥሎ ማለፍ ዙር የመልስ ጨዋታ እዛ ሜትሮፖሊታኖ ስቴዲየም ላይ በአትሌቲኮ ማድሪድ ደጋፊዎች ላይ ባሳዩት ጠባይ ምክንያት ቅጣት ሊገባቸው ይችላል ወይስ አይችልም ለሚለውን ነው ምርመራ እያደረገ የቆየው። ጨዋታውን በመለያ ምት ካሸነፉ በኋላ በሜትሮፖሊታኖ ለአትሌቲኮ ደጋፊዎች ያሳዩት ምልክት በዩኤፋ በአውሮፓ እግር ኳስ ማህበር የሥነ ምግባርና ዲሲፕሊን ተቆጣጣሪዎች እይታ ውስጥ አስገብቷቸዋል። ሩዲገር የማሸነፊያ ጎል ካስቆጠረ በኋላ በተቃራኒ ደጋፊዎች ፊት ሄዶ ደነሰ። ከዚያ አንገታቸውን የማረድ ምልክት አሳየ። የአትሌቲኮ ማድሪድ ደጋፊዎችም ቁሳቁስ እንዲወረውሩበትም ፕሮቮክ ያደረጋቸው የተነኮሳቸው እርሱ ነበር። እርግጥ አንገታችሁን አርዳለው አይነት ምልክት የሰጠው በደስታ አገላለጻቸው ላይ ሩዲገር ወደ ደጋፊዎች በዞረበት ጊዜ ነበር እንጂ ጎሉ እንዳስቆጠረ ወዲያውኑ አልነበረም። ይሄን ለማድረጉ ደግሞ የፎቶ ማስረጃ ተገኝቶበታል። ሴባዮች ደግሞ ወደ መልበሻ ቤት እያመራ ለደጋፊዎች የብልግና የእጅ ምልክት ማሳየቱን በምስል እንዲሁ ተረጋግጧል። ቪኒሲየስና ኤምባፔ ደግሞ እንዲሁ ወደ አትሌቲኮ ደጋፊዎች ያሳዩት ያልተገቡ የብልግና ምልክቶችም በዩኤፋ በእነዚህ የዲሲፕሊን ተቆጣጣሪዎች እይታ ውስጥ ገብቷል የፎቶ ማስረጃ አለ አሁን የጥፋቱ መጠን ምን ያህል ነው የሚለው ነው እየተመረመረ የሚገኘው በእግር ኳስ ጨዋታ ህግ መሰረት የጥላቻ የስድብ ወይም በጎ ያልሆኑ ተንኳሽ ምልክቶችን ማሳየትም ሆነ ድርጊቶችን መፈጸም በቀይ ካርድ እንደሚያስቀጣ ተደንግጓል ዩኤፋ ነገሩን ባላየ የሚያልፉ አይነት አይደለም በይፋ መግለጫው ምርመራ ላይ መሆኑን አስታውቋል ተጫዋቾቹ በምርመራ ጥፋተኛ ሆኖ ከተገኙ የጨዋታ ቅጣት ይጣልባቸዋል ማለት ነው። መሰል ጥፋት ለምሳሌ በዩሮ 2024 ላይ ጁድ ቤሊንግሃም ላይ እንዳጋጠመ ታስታውሳላችሁ። እንግሊዝ ከስሎቫኪያ ጋር በነበራት ጨዋታ ላይ ቤሊንግሃም የተጋጣሚ ደጋፊዎችን በጸያፍ በብልግና ሲሳደብ ታየ። ከዚያ ከጨዋታው በኋላ በተገኘው መረጃ ምክንያት ምርመራው ተካሄደበት 25,000 ፓውንድ የገንዘብ ቅጣት እንዲሁም አንድ ጨዋታ እገዳ ተጣለበት። ዩኤፋ ያንን ቅጣት አፋጥኖ ነበር የወሰነው። ጁን 30 ተጫዋቹ አጠፋ፣ ጁን አምስት ደግሞ በቀጣዩ ጨዋታ ላይ እንዳይጫወት ታገደ። እንግዲህ ቶርናመንት ስለሆነ ነገሩን አጣድፎ በቀጣዩ ጨዋታ ላይ ተጫዋቹ የጁን እንዲያገኝ ለማድረግ ዩኤፋ የሰራ ይመስላል። በቻምፒየንስ ሊግስ ቢሆን በቀጣዩ ጨዋታ ላይ በወሳኝ በሆኑ ግጥሚያዎች ላይ እነዚህ ተጫዋቾች ጥፋተኛ ሆነው ከተገኙ ሊቀጡ የሚችሉበት እድል አለ ማለት ነው። ከሴባዮች ውጭ እኮ ሶስቱ ተጫዋቾች ሩዲገር፣ ኤምባፔ እና ቪኒ ጁኒየር የካርሎ አንቸሎቲ ሪያል ማድሪድ ቁልፍ ተጫዋቾች ናቸው። የእነርሱ አለመኖር ቡድኑን በእጅጉ ነው የሚያዳክመው። በተለይ ቪኒሲየስና ኤምባፔ ዘንድሮ በድምሩ ሃምሳ ሁለት ጎሎችን ያስቆጠሩ ተጫዋቾች ናቸው። የቅዳሜ ዕለት ሌጋኔስ ላይ በነበረው ጨዋታ ላይም እንዲሁ ማስቆጠራቸውን ጨምሮ ሴባዮሽ እንኳን ስኳድ ፕሌየር ነው። ተጫዋቾች ሲጎዱ ግን በአግባቡ ቦታ በመሸፈን ይጫወታል። እንደ አውሮፓ ሀገሮች ዋንጫ ሰሞን ቤሊንግሃም አጠፋ ተብሎ እንደተቻኮለውና እገዳ እንደተጣለበት ሁሉ እነዚህ ተጫዋቾችም ለሩብ ፍጻሜው መቀጣት አለባቸው ተብሎ ከታሰበ በኤምሬትስ በሚከናወነው የመጀመሪያው የቻምፒየንስ ሊግ ሩብ ፍጻሜ ግጥሚያ ላይ ያለመሰለፍ እድል ይኖራቸዋል። እንግዲህ ያ የቻምፒየንስ ሊግ ሩብ ፍጻሜ ነው። ከዛ በፊት ሁለት የፕሪምየር ሊግ ግጥሚያዎች አሉ። ማክሰኞ ምሽት አርሰናል ከፉልሃም በለንደን ደርቢ ምሽት 3 ሰዓት ከ45 ላይ የሚጀምር ጨዋታ ይኖሯል። በፕሪምየር ሊጉ እንኳን የነጥብ ልዩነቱ ሰፍቷል እና የአርሰናል የበለጠው ትኩረት አሁን ወደ ቻምፒየንስ ሊግ ይመስላል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መንሱር አብዱልቀኒ ነበርኩኝ። ውዴ ስፖርት ቤተሰቦች ይህ ፕሮግራም ለእናንተ እንዲቀርብ ያስቻሉንን አቢሲኒያ ባንክ ዋናው የስፖርት ትጥቆች፣ እንዲሁም ተክለ ሃይማኖት ጠቅላላ ሆስፒታልን አመስግኑልኝ። በሌላ ፕሮግራም እንገናኛለን። እስከዚያው ድረስ ሰላማችሁ ብዝት ይበል።